አትዋረዱም ይላል። ወላ ተሕዘኑ አትሰክዙም። ወአንቱም ልአዕለውን እናንተ የበላይ ናችሁ። ኢንኩንቱም ሙእሚኒን ትክክለኛ አማኞች ከሆናችሁ ይላል። ከሽርክና ከኹራፋቶች ጠርቶ በአላህ ብቻ አማኝና አላህን ብቻ የሚያመልክ ሲሆም ማ ነው። ወላኪን እዚህ ቦታ ላይ አንድ ተንቢህ የማደርገው ነገር አለ። እሱ ምንድን ነው? ብዙ ሰዎች ማምለክ ማለት ለቀብር መስገድ ለጅን ማረድ ወዘተ ልክ አሁን ሱፊዎች እና ቁቡሪዎች እንደሚያደርጉት ኮዝቤዲ ያ ረሱልላህ መገነቢ ሁሉ ቀላቢ የሾሆቹ ያለ የወሉይ ያለ ያን እየዳን እየ ቃጥ ባሬው የአበይ መሐመድ የጦሩ ሲና ወዘተ የሚመለኩ በየቀኑ ቀናቶችን ከፋፍለው የሚያርዱላቸው እነዛ እነዛ ብቻ ይመስሏቸዋል። እነሱ ከሽርክ ጸድተናል የሚልን ነገር ይሰማቸዋል። ብዙ ወንድሞች ወደ ዳዋ የሚሰጡም ሆነ ሚዲያ ላይ እንደዙ የሚናገሩ ማለት ነው። አንድ የያልተ ያልተ ሁለት ቁዳ ጉዳዮች ልናገር ነው የመጣሁት። አንደኛ አላህ ሱብሓነሁ ወተዓላ ምን ይላል? አፈራአይተ መን ይተኸዘ ኢላሁ ሀዋ ይላል። ስሜትም ማምለክም ወይንም ስሜት የፈለገውን ዝንባል መከተልም ስሜትን አምላክ አድርጎ መያዝ እንደሆነ አላህ ይናገራል። አፈራአይተ መን ይተኸዘ ኢላሁ ሀዋ ስሜቱን አምላኩ አድርጎ የያዘውን ሰው የተመለከትከው ይላል። ስሜቱ ከፈቀደለት ያደርገዋል። ስሜቱ ካልተመቸው አይቀበልም። ሐቅም ቢመጣት ስሜቱ ጋር ካልተስማማ አይሄድም። ባጢል ከሆነም ስሜቱ ከተሰ ይወስደዋል፣ ያደርገዋል። ስሜቱን አምላኪ ነው። አንድ ይሄ ነው። ሁለተኛው ደግሞ ኡስታዞችና መሻይኾች ብለን የምንወዳቸውን ልክ የሆነ አላህ ያልደነገገውን ነገር ወይም አላህ የደነገገውን ነገር ሲያፈርሱ ካየን ቆም ማለት ሲገባን እነሱ የምንወዳቸው ናቸው ብለን የምንከተለው ነገርና አብረን የምንፈጽመው ነገር ነው። አላህ ስብሓነሁ ወተዓላ ምን ይላል። ነቢያችን ሰለላሁ ዓለይሂ ወሰለም አንድ ጊዜ ኢተኸዙ አህባረሁም ረህባነሁም አርባበን ሚን ዱኒላህ የሚለውን አንቀጽ ቀሩ አዲይ ብን ሀቲም ረዲ ላሁ አንሁ ከእነሱ ጋር ነበር። ና ረሱሉ ላ እናመልካቸውም እኮ ስለሚያቅ ጉዳዩ ማለት ነው እናመልካቸውም እኮ አላቸው። አህባርና ሩህባኖችም አዋቂዎችና ዑባዶችን እኳ እናመልክም ሲላቸው፣ እነሱ አላህ ሐራም ያደረገውን ነገር እነዚህ አዋቂዎቻቸው ሐላል ሲያደርጉ አብራችሁ ታደርጉ የለ አሉት። አዎ አላቸው። አክስ ደግሞ አላህ ሐላል ያደረገው እነሱ ሐራም ሲያደርጉ አብራችሁ ታደርጉ የለ አዋ አላቸው። ወዛሊከ ዒባደትሁም ያ እነሱም ማምለክ ነው አሉ ስለዚህ ሐራም እና ሐላል ማድረግ ያላህ ምንድነው? ያላህ ሐቅ ነው። ሁለት ነገራቶች ያሉ እዚህ ጋር ማለት ነው። እሱ ምንድነው አላ ዩዕበደ ኢላላህ፣ አላ ዩዕበደ ኢላላህ፣ ወአላ ዩዕበደ ኢላ ቢማሻራ አላህ ብቻ በስተቀር ማንም ከአላህ ጋር ምንም ማንም ላይመለክ ነው። ብቻው ሊመለክ ነው አላህ። አምልኮት የተባለ በአጠቃላይ ለአላህ ብቻ ሊሰጥ ነው። እሱ ደግሞ ላይመለክ ነው እንደዚህ አምልኩኝ ብሎ በደነገገው መንገድ ቢሆን እንጂ አይ አልኢኽላስ ወልሙታበዓ ማለት ነው። አልኢኽላስ ወልሙታበዓ። አላ ዩዕበደ ኢላ ላህ ነው። ወአላ ዩዕበደ ኢላ ቢማ ሸረዐ ሙታበዓ ነው። ሙታበዓት ሊነቢይ ሰለላሁ ዓለይሂ ወሰለም ማለት ነው። አላህን ስናመልከው አላህ እኔ እንደዚህ ስትሰግዱልኝ እንደዚህ ሰደቃ ስትሰጡልኝ እንደዚህ ስታደርጉ ነው እኔ የምወደው ብሎ እሱ የሚደነግግልን። እኛ ከራሳችን አንስተን አይደለም። ስለዚህ ልክ አሁን ለምሳሌ መውሊድ ሶስተኛው በዓል ነው ብለው ሲደነግጉ የተቀበሉ ሰዎች አሉ። ምስኪኖች አላወቁትም። እነዚህን ሰዎች ከአላህ ጋር ሙሸሪ አድርገው እየወሰዷቸው እንደሆነ አላወቁም። እዛ ጋር አንይድ አንይን ያመልካሉ፣ ሱፊዎች እያሉ ይቆጣሉ፣ ወይም ደግሞ ይላሉ ባፍንጫቸው። ወላኪም መለስ ብለው ደግሞ እነሱ እነዚህን ሰዎች ያመልኳቸዋል ማለት ነው። ምክንያቱም ዲን ላይ ሁለት ዒድ ብቻ ነው ያለው ሁለት ዒድ ብቻ ነው ያለው። ሶስተኛ ዒድ የሚባል ነገር የለም። ሁለቱን ዒድ ላይ ይጨምራሉ ያለ ሰው ከአላህ ጋር ራሱ ሙሸሪዕ አድርጓል ማለት ነው። ያ ሰውዬው ጉዳይ ሰው ደሞ የሚገርመው ደግሞ ሰው ከዛ ላይ እሺ ብሎ መቀበሉ። እሺ ብሎ የተቀበለ ሰው كما قال الله تعالى አም ለሁም ሹረካኡ ሸረዑ ለሁም ምነ ዲን ማ ለም የእዘን ቢሂ ላህ ይላል። እነዚ አጋሮቻቸው የሚያመልኳቸው ደነገጉላቸው ከዲን ያልሆነን አላህ ያልፈቀደን ነገር ይላል። ስለዚህ ማንኛውም አምልኮትን ስንፈጽም ወንድምእህቶቼ ዕባዳ ነው፣ ወደ አላህ ያቃርበናል ብለን ስንፈጽም አንደኛ አላህ ስብሓነሁ ወተዓላ ለእሱ ብቻ ዕባዳ ልንፈጽም ነው። አላ ዩዕበደ ኢላ አላህ ነው። እሱም መዕና ላኢላሃ ኢለላህ ነው። ሁለተኛው ደግሞ ወአላ ዩዕበደ ኢላ ብማ ሸረዐ ነው። እሱ ደግሞ መሐመድ ረሱሉ ላ የሚለው ነው። ይሄ ሸሃደተን ላኢላሃ ኢለላህ ነው፣ የመጀመሪያው ወላ ዩዕበደ ኢላ ቢማሸረዐ ስንል ደግሞ ቢማሸረዐ ስንል እሱ ደግሞ መሐመድ ረሱሉላ ማለት ነው። ምክንያቱም አላህን የምናቀው በመልእክተኛው መንገድ ነው። አላህ የሚወደውን አይነት ዒባዳ ዒባዳ ማለት አላህ የሚወደው ነገር ነው። ያን ነገር አላህ ይወደዋል አይወደውም፣ የምናቀው ነብዩ ሰለላሁ ዓለይሂ ወሰለም በመጡልን መንገድ ነው። በቁርአንና በሐዲስ አይ ነቢያችን ሰለላሁ ዐለይሂ ወሰለም በመጡት በቁርአን ብቻ ነው የምንቀበለው የሚሉ አንዳንድ ሞኛ ሞኞች ቂላቂሎች አሉ። አላህ ሱብሓነሁ ወተዓላ ምን ይላል? ወአንዘልና አለይከ ዚክራ ሊተበይነ ሊናስ ማ ኑዚለ ኢለይሂም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም የተላኩበት መልእክት አለ። ያንን መልእክት በደንብ ለሰዎች እንዲገባቸው አብራርተው ለተላኩበት ኡማ መግለጽም ነብያችን በሚገባ አልገለጹም ያለ ሰው ችግር አለበት። እንግዲህ ወይ አንድ ሰው ዲን ላይ ነገር ሲጨምር ነቢያችንን ሰለላሁ ዐለይሂ ወሰለም እያላቸው ነው፣ አላደረሰንም እያሉ ነው። ወይም ቁርአንን በሚገባ ማብራራት አይቻልም አይሽንም እያሉ ነው። ወይም አማናውን በልቷል በሚገባ አላደረሰም እያሉ ናሉት። አላ ኩሊ ሐሊን አላህ ሱብሓነሁ ወተዓላ የበላይነትን እንዲሰጠንና እሱ የቀደምቶችን ድል ሰጥቷቸው አሸናፊ አድርጓቸው ኢላ ቂያም ሰዓ በመልካም እንዲወሱ ያስቀመጣቸውን አይነት መሆን ከፈለግን እነሱ በአላህ እንዳመኑት እነሱ አላህን እንዳመለኩት እነሱ በተጓዙበት እነሱ በተውሂድ እንደጸኑ እነሱ የአላህን መንገድ በመልእክተኛው የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ጸንተው ወደ አላህ የተሄዱበትን መንገድ ይዘን መጓዝ ነው። አላህ ሱብሓነሁ ወተዓላ ምን ይለናል። ወላ ተሂኑ ወላ ተህዘኑ ወአንቱም አልአዕለውና ኢንኩንቱም ሙእሚኒን ኢላ አትዋረዱም

ሁም ሉል ሀሪጂን አን ጣዓቲላ ማለት ነው። እነዚያ ከዛም በላይ ካዱ የሸመጠጡ እነዚ ከአላህ ትዛዝ የወጡ ናቸው ይላል። ወላሁ አእለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሁሌ ሰግዳለው፣ ግን ከመጥፎ ነገር መቆጠብ አልቻልኩም። ሁሌ ሰግዳለው፣ ግን ወደ አላህ መቃረብ አልቻልኩም። ሁሌ ሰግዳለው፣ ግን ከገባሪያዎቹ መሆን አልቻልኩም። እንደዛ ከሆነ ጥልበት ላይ ስለሆ

አላህ እንኳንም ከሚሰግዱት ባሪያዎቹ አረገን ብለህ ስገድ። ምክንያቱም ብዙ ጀርባቸው ርኩዕን ማድረግን የተከለከለ ስላሉ፣ ብዙ ግንባራቸው ሱጁድ ማረግን የተከለከለ ስላሉ፣ ያኒ የዒባዳ ጥፍጥና ወይ ደግሞ የሰላትን ጥፍጥና ታየዋል።